በየዓመቱ በዓለም ዙሪያ ከመቶ ቢሊዮን በላይ የፈጣን ኑድል ፓኬቶች ለፍጆታ ይውላሉ። ይህ በምድር ላይ ያለን እያንዳንዱን ሰው ከ12 ጊዜ በላይ ለመመገብ በቂ ነው። ከኮሌጅ የተማሪዎች ዶርም እስከ ህፃናት ድረስ እነዚህ ፈጣን ተበሳሳይ ምግቦች በደቂቃዎች ውስጥ ትኩስ ምግብን ተስፋ በመስጠት ዓለም አቀፍ መሰረታዊ ምግብ ሆነዋል፣ ግን እነዚህ ዝነኛ ኑድሎች የሚዘጋጁት እንዴት ነው? የምቾታቸውስ የተደበቀ ዋጋ ምንድን ነው? ከፈጣን ኑድል ጀርባ ያሉትን ሚስጥሮች ለማወቅና በጤና ላይ ያላቸውን የጎንዮሽ ተጽዕኖ ለመዳሰስ ወደ ፋብሪካው ንዝለቅ። ከዚህ ዝግጅት መጠናቀቅ በኋላ ለኑድል ያለው አመለካከት ይቀየራል። በቅድሚያ ግን ቻናሉን ሰብስክራይብ ያድርጉ። ቪዲዮውን ላይክ ማድረግ ደግሞ ቀዱ። የኑድል ፓኬቶቹን ለማምረት እያንዳንዷ ሰከንድ በጥንቃቄ የምትጠቀምበት ቦታ ነው። ከጥሬ እቃዎቹ ጀምሮ እስከምናውቀው የላስቲክ ፓኬት ድረስ ሂደቱ እጅግ አነጋጋሪ ነው። ጉዞ የሚጀምረው በዋናነት ግብአት ነው የስንዴ ዱቄት። በተለይ እንደ አውስትራሊያ ወይንም ሰሜን አሜሪካ ካሉ ሰፊ የእርሻ መሬቶች የሚገኘው ከፍተኛ ግሉተን ማለትም የስንዴ ፕሮቲን ያለው የፍርኖ ዱቄት ለጠጥ ስሜት ይሰጣቸዋል። እያንዳንዱ እስከ ሃምሳ ቶን ዱቄት የሚይዙ ግዙፍ ገንዳዎች ውስጥ ይደርሳል ከውሃ ጨውና ከአንድ ቁልፍ ንጥረ ነገር ጋር ካንሱይ ለማዋሃድ ዝግጁ ሆኖ ይቀርባል። ካንሱይ ምን እንደሆነ ወደ ኋላ እንመለስበታለን። በማደባለቂያ ክፍል ወደ እንፋሎት ክፍል ይወሰዳሉ። እዚህ በ100 ዲግሪ ሴንቲግሬድ የሙቀት መጠን ባለው ከፍተኛ ግፊት ባለው የእንፋሎት ዋሻ ውስጥ ለሁለት ደቂቃ ያህል ያልፋሉ። ይህ ደረጃ ኑድሎቹን በከፊል በማብሰል አወቃቀራቸውን እንዲይዙና ለወሳኝና አረፋ ሲያወጣ ኑድሎቹ ወደ ወርቃማና ደረቅ ክሮች ይለወጣሉ። እያንዳንዱ ዘዴ የራሱ ጥቅምና ጉዳት አለው። በአየር የደረቁ ኑድሎች አነስተኛ የስብ ይዘት አላቸው ነገር ግን በዘይት እንደተጠበሱት አቻዎቻቸው የበለጸገ ጣዕም ላይኖራቸው ይችላል። በሌላ በኩል በዘይት የተጠበሱ ኑድሎች በኋላ ስለምንዳስሳቸው የጤና ስጋቶች ፍንጭ ይሰጣል። ከደረቁ በኋላ ኑድሎቹ በፋን አማካኝነት ወደ ክፍል ሙቀት እንዲቀዘቅዙ ይደረጋል። ይህም ደረቅና ለማሸግ ዝግጁ መሆናቸውን ያረጋግጣል። ከዚያም ወደ ወጥ ቅርጾች ይቆረጣሉ። በፓኬት ውስጥ የምናገኛቸው እነዚያ አራት ማዕዘን ቅርጽ ያላቸው ጥቅሎች ትክክለኝነት ቁልፍ ነው። እያንዳንዱ ቅርጽ ከሰባ እስከ ሰማንያ ግራም ይመዝናል። ይህም በሁለት ሶስት ደቂቃዎች ውስጥ ፍጹም ሆኖ እንዲመስል ታስቦ የተሰራ ነው። ኑድሎቹ በሚቀዘቅዙበት ጊዜ የጣዕም ፓኬቶች ይዘጋጃሉ። በተለየ የፋብሪካው ክፍል ውስጥ ግዙፍ ማደባለቂያ ማሽኖ የቅማ ቅመም ዘይት፣ ፓኬቶች ወይንም እንደ የባህር አትክልትና እንቁላል ያሉ የደረቁ ተጨማሪዎች ይታከላሉ። የኑድልና የቅመማ ቅመም ፓኬት ፋትስ የበለጸጉ ናቸው። አንድ 80 ግራም ፓኬት ከ400 እስከ 500 ካሎሪና ከ15 እስከ 20 ግራም ስብ ሊይዝ ይችላል። አብዛኛው ከፓልም ዘይት የሚገኝ ነው። የፓልም ዘይት ለመጥበስ ወጭ ቆጣቢ ቢሆንም በረጋ ስብ የበለጸገ ነው። ይህ ከመጠን በላይ ሲወሰድ የመጥፎቸው አጭው የቅመማ ቅመም ፓኬቶች ዋነኞቹ ተጠያቂዎች ናቸው። ምንም እንኳን ኤምኤስጂ በምግብ ጥራት ተቆጣጣሪ አካላት በአጠቃላይ ደህንነት የተጠበቀ እንደሆነ ቢታወቅም አንዳንድ ግለሰቦች ለውት እንደ ኢንዶኔዥያ እና ማሌዥያ ባሉ ቦታዎች ከደን መጨፍጨፍ እና ከዱር እንስሳት መኖሪያ መጥፋት ጋር ይያያዛል። በዓመት በቢሊዮኖች የሚቆጠሩ ፓኬቶችን የሚያመርቱ ፋብሪካዎች ለፕላስቲክ ቆሻሻ አስተዋጽኦ ያደርጋሉ፤ ምክንያቱም አብዛኛው ማሸጊያ እንደገና ጥቅም ላይ ሊውል አይችልም። በ2014